እና እንግዲህ አላህ ሱብሓነሁ ወተዓላ በዚህ ታሪክ ነቢያችን አለይሂ ሰላቱ ወሰላም በጊዜው ዙሪያውን ከበው መከራት ያብሏቸው የነበሩትን ሙሽሪኮች እና ታዖታውያን ለመገድ ተጽ እንዲመቻቸው ነበረ ከጎረቤት ሀገር ጋር ሁኔታውን አገናዝበው ከታሪክ ተታሪክ ጥቅስ እንዲያቀርቡላቸው እንዲያቀርብላቸው ያደረገ። በሌላ በኩል አሁንም ደግሞ ሙሽሪኩል ዓረብን ለማግባባት እንዳውም ከሰው አልፎ ወደ ጅን ታሪክ አሻገራቸው ማለት ነው ወይስ ሰረፍና ኢለይከ ነፈረ ሚና ልጅን ይዝኩር ለሁም ያ ሙሐመድ። እዚህ ደግሞ በሌላ በኩል አውሳላቸው የጅን ጀማዎችን ወደ አንተ የመለስን ጊዜ የነበረውን ሁኔታ እዚ ነገራቸው። ምናልባት ቅናት ቢሰማቸውና ከጅኖች ደግሞ አናንስን ብለው ወደ ቁም ነገሩ ለመመለስ ቢበቁ ማለቱ ነው። እና የስተሚሆን ልቁርአን እነዚህ ጅኖች ተሰባስበ መጡና ነቢዩ ካዱበት አካባቢ ቁርአንን በጉጉት ከበው ማዳመጥ ጀመሩ። ፈለማ ሐዶሩ እዛ ከበው የቁርአንን እንግዲህ ማዳመጥ ትያያዝ ጊዜ ቃሉ አንስቱ ሌላ ድምፅ እንዳያደናቅፋቸው እስበርሳቸው ጸጥበሉ ጸጥበሉ፣ ዝም በሉ እስቲ እያሉ በጉጉት አንገታቸውን መዘውና ተዘራርበው ተረባርበው ያዳምጡት ገባ። ፈለማ ቁዝዬ ንባቡ ሲፈጸም ጊዜ ወለው ኢላ ቀውሚሂም ሙንዲሬ ወደ ወገኖቻቸው ተመልሰው ሄዱና ይሄ የመጣው መመሪያ ትክክለኛ መሆኑን አብስረው ይህንን ያልተቀበለና ያልተከተለ መከራ እንደሚያጋጥመው አስጠነቀቁ ብለ እዚ ነገራቸው ይላል። እንግዲህ ሱረቱል ጅን ላይ በሰፊው እንደተጠቀሰው ሁሉ ጅኖችም ሰዎቹ ባልተቀበሉበት ሰዓት እንዲያውም ሳይለፉና ሳይደክሙ ነብዩ አለህ ሰላቱ ወሰላም በቀላሉ እግር መንገዳቸውን አንድ ቦታ አግኝተዋቸው የተወሰነ የቁርአን ጥቅስ ስለሰሙ ብቻ ወዲያውኑ በአድናቆት ተቀብለው ራሳቸው አምነው እንደገና ለወገኖቻቸው ሂደው መልእክቱን ያደረሱ መሆናቸውን አላህ መልሶ በጥቅስ ነገራቸው። እነዚህ ሙሽሪኩ አረብ እንግዲህ መካ አካባቢ የነበሩት ያው ቁርአን የሚወርደው በራሳቸው ቋንቋ ነው። ነቢዩን ደግሞ ማንነታቸውን ከልጅነት ስተውቀት ያውቋቸዋል። ታማኝ ቁም ነገረኛ እያሉ ሲያወድሱና ሲያመኳሻቸው የነበሩ ሰውዬ ናቸው። ይዋሻልና ይወሳለታል የማይሉት ሰው ነበር። ቁርአኑ ደግሞ በሚገባቸው ቋንቋ፣ በራሳቸው ቋንቋ ነው የሚመጣላቸው። እንደዚህም ከመሆኑ ጋራ በምቀኝነት ላለመበለጥ እና ይህን ሰው የማከተቀበል ነው ስልጣን ያላቸው ስልጣናችንን ያሳጣናል፣ ሀብት ያላቸው ሀብታችንን ያጠፋብናል እንዲሁም ተሰሚነት ያላቸው በብሔረሰብ ደረጃ ተሰሚነታችንን ያጓድልብናል ብለው በመፍራትና በመስጋት ሆዳቸው እያወቀ ሁላቸውም አመፁና ተቃወሟቸው ማለት ነው። እና እናንተ የገዛ ወንድማችሁን ይህን አይነት እድል ቢያገኝ በልሳና በደስታ መቀበል ሲገባችሁ የእሱ ክብር ለእናንተ ክብር መሆኑን ረሳችሁና ተቃወሙታላችሁ። የሚያሳዝን በዘር በጎሳ በአይነት እንኳን የማይገናኘው ጅን በቀላሉ አመነላቸው ባይገርማችሁ አሉ። እና ከአሁን ቀደም እንግዲህ እንደተጠቀሰው ነቢያችን ዐለይሂ ሰላቱ ወሰላም ተልኳቸውን እንግዲህ ለማድረስ ተለጨ ደከመኝ ሳይሉ በየአካባቢው ይንቀሳቀሱ ነበረ እና በተለይ ሰዎች በሚገናኙበት ቦታ ማህበራዊ ሕይወት በሚደረግበት ቦታ ሁሉ በለቅሶ ቤት፣ በሰርግ ቤት፣ በስብሰባ ቦታ፣ በገበያም ሳይቀር ሰዎች ጥጥ ብለው የሚገኙበትን ሁሉ እየተዘዋወሩ ዳዕዋ ያደረጉ ነበረ እና ከነዚህም ዳዕዋ ካረጉባቸው ታዋቂ መድረኮች አንዱ ኦካዝ የሚባል በመካ እና በመዲና መካከል የሚገኝ በጃይልያ ወቅት የታወቀ አመታዊ ገበያ ቦታ ነበረ። በአመት አንድ ጊዜ ብቻ ነው ገበያ የሚቆምበት እና ከየአካባቢ ያሉ ህዝቦች ተጉዘው ሸቀጣቸውን ጭነው ከየአይነቱ ይመጣሉ። እዛ አስራ አምስት ቀን ነው ሳይቋረጥ ሌት ተቀን ድንኳን ተጥሎ ገበያው የሚጣጣፈው ማለት ነው እና በዛ በአስራ አምስት ቀን ገበያ ውስጥ እውቀት ያለው ሰው ሁሉ ሸቀጥን ብቻ ሳይሆን በማንኛውም ተሰጦ ያለው ሰው ማንነቱን ያስተዋውቃል መድረክ ይሰራለታል ፉትባል የሚችል ሰው ፉትባል የተለያዩ ርእሶች እየተመረጡ ፉትባል ያደርጋል ሽዕር የሚችል በሽዕር ግጥም ያሰማል እና ውድድር ይደረጋል በዚህ ሁሉ ሽልማት አለው የገሌ ሀገር ገጣሚ አሸነፈ፣ የገሌ ሀገር ተናጋሪ አየለ እየተባለ በሁሉም ነገር እንግዲህ ውድድር ይደረጋል እና አስራ አምስት ቀን በጎን ገባኤ፣ በሌላ በኩል ደግሞ እውቀት የተለያዩ የእውቀት እንግዲህ ዘርፎችን በማንፀባረቅና የብሔረሰቦችን የብሔረሰቦችን ባህል በማስተዋወቅ ላይ የሚካሄድ ገባኤ ነበረ። እዛ ቦታ እሳቸውም የበኩላቸውን እንግዲህ ድርሻ ለማበርከት የአላህን ሪሳላ እዛ በውድድሩ መካከል ተገኝተው እኔ ደግሞ በበኩሌ የእንዲህ አይነት ነገር አምጥቼላቸዋለሁ ብለው ለህዝቡ ለማስረዳት ፈልገው የተወሰኑ ሰሃቦችን ይዘው ጉዞ ቀጠሉ ማለት ነው። እነዛ ደርሰው መልክታቸውን አድርሰው ሲመለሱ ሲሃማ የሚባል አካባቢ ላይ ነክላ የምትባል ቦታ አደሩ፣ መሸባቸውና እዛ ሱብሒ በሚፈጅርበት ጊዜ ችብህ ሶላት ለመስገድ ቆሙ ሰዕቦቻቸውን አስከትለው እና፣ በዛ ወቅት እንዳጋጣሚ እንግዲህ ሪሳላቸው ተጧጥፎ ስለነበረ በአለም ላይ ለውጥ ተከስቶ ነበረ። ምንድን ነው? ከዛ በፊት ነቢይ ስለሌለ ጅኖች ወደ ሰማይ እየወጡ በሰማይ አካባቢ መላኢኮች የሚያወሩትን ነገር እየቀሰሙ እየተመለሱ እየመጡ በየመንደሩ ላለው ፉኩራና ጠንቋይ የተለያዩ መረጃዎችን በመስጠት ህዝቦችን ያጎናብዱ ነበረ። አሁን ያ እንቅስቃሴ እንዲገታ ተደረገ። ነብዩ ሲላኩ በሙሉ ማንኛውም ጅን ወደ ሰማይ ወጥቼ ወሬ ጣት መጣለሁ ሲል ከዋክብቱ ላይ የሚነሳ ንብል ባል ነገር እየሮጠ ያቃጥለው ገባ። ያም በሚያቃጥለው ጊዜ ምንድን ችግር ተፈጠረ ብለው ተደናቀው፣ ሁላቸውም ወደ አለቃቸው ወደ ኢብሊስ መጥተው ሪፖርት ያደርጋሉ እና ለአላ ሀደተን ሀደተ ክል አርድ አላቸው ይሄ በመሬት አንድ አዲስ ነገር የተከሰተ ቢኖር ነው እንጂ እንዲሁ ዝም ብሎ አይደለም አላቸው። ነው ስለዚህ በቡድን በቡድን ከፋፈለና በያጣጫው ሁሉም በምስራቅ ሌላውም በምዕራብ በደቡብ በሰሜን አሰራጫቸው። የተከሰተውን ነገር አለማግኘት እናንተ አጋጣሚ ሆኖ በዛ አካባቢ የተላኩት ጅኖች እዛ ነቢያችን ቁርአን እየቀሩ ሲያስተግዱ ድንገት በረሃ ውስጥ ድምጽ ይሰማል። እዛ አካባቢ መንደር የለም። ምንድን ነው ብለው ጠጋ ሲሉ ጊዜ በጣም የሚስብ ነገር ነው። ነቢያችን ድምፃዊ ናቸው ደስ ይላሉ ሲያነቡ፣ በጣም የሚማርክ ነገር ሆነ። ጠጋ እያሉ ሲሄዱ ቋንቋው ደግሞ ሲገባቸው የበለጠ ተማረኩበት ማለት ነው እና ቀስበል ቀስበል እያሉ በርሳቸው ያው ቀጭቀው እያለ እንዳያደናቅፋቸው በጣም በከፍተኛ አክብሮትና አድናቆት ካዳመጡ በኋላ ንባቡ ሲጠቃለል፣ ይህ ሳይሆን አይቀርም የሰማይን ወሬ እንዲታገድ ያስደረገብን በማለት ያጋጠማቸውን ነገር ሂደው ተናገሩ ለወገኖቻቸው ማለት ነው እና የሰሙትን ነገር ትክክለኛ መለኮታዊ መመሪያ መሆኑን አረጋግጠው እሱን የተቀበለና የተከተለ እድለኛ እንደሚሆን ሲያበስሩ የካደና ያስተባበለው ደግሞ አሳር እንደሚያጋጥመው አስጠነቀቁ ነው የሚለው ታዲያ ጅኖቹ እንዲህ በተወሰነች ደቂቃ ባጋጠማቸው ዲል እንዲህ አይነት ለውጥ ሲያደርጉ እናንተ በገዛ ወንድማችሁ የማትጠቀሙት ምን አይነት ድንጋዮች ናችሁ ብሎ ሲወቅሳቸው ነው። ሙሽሪኩል አረብን ማለት ነው። ቃሉ ያ ቀውመና ኢና ሰሚዕና አሉ። እነዛ ጅኖ የተመለሱና ታዳመጡ በኋላ ወገኖቻችን ሆይ፣ እኛ በዚህ በጉዟችን ኪታበን ኡንዚረ ሚን ባዕድ ሙሳ፣ ነቢዩላህ ሙሳ ካለፉ በኋላ እንደ አዲስ የተወረደ ኪታብ ሰምተን መጣንላችኋል ነው በነቢዩላህ ሙሳ ኪታብ የሚያምኑ እንደነበሩ ያሳያል ማለት ነው። ይሁዲያን ተቀብለው ነበረ። የዒሳ ሪሳላ ግን በመሀል አልደረሳቸውም ነበረ ማለት ነው። እና ሙሰዲቀ ሊማ በይነ የደይ ከበስተፊቱ ያለፉትን ክቱቦችና ሩሱሎች የሚያረጋግጥና የሚመሰክር የሆነ አዲስ ከሙሳ ወዲህ የመጣ የአላህ ቃል ሰምተን መጣን ብለው ለወገኖቻቸው ነገሩ ማለት ነው። የህዲ ኢለልሐቅ እሱን ለተቀበለውና ለተከተለው ሁሉ ወደ ቁም ነገር የሚመራ ወይ ጠሪቂ ምስጠቂም ወደ ቀጥተኛው መንገድም ደግሞ የሚያመለክት የሆነ ከነቢዩላ ሙሳ በኋላ የመጣ ያለፉትን ክትቦች ሁሉ የሚያረጋግጥና የሚመሰክርላቸው ኪታብ ተምተን መተናልና ያቀውመና ወገኖቻችን ሆይ፣ አጂ ይህንን የአላህን ፈጣሪ አዊንታዊ ምላሽ ስጡ። የአላህ ረሱል ተልቋልና ሁላችሁም ሰዎችም ሆነ ጅኖች ወደ ጌታ ፍቃድ ኑቶሎ እያለ ስለሆነ ይህንን መለኮታዊ ጥሪ በአዎንታዊ መልኩ መቀበል አለባቸው እንጂ እንዲያክዱና እንዲያታስተባብሉ በማለት አስጠነቀቋቸው። ማለት ወአሚኑ ቢሂ እና በአላህም እንደ መለክተኛ እመኑ፣ ይህ ሰውዬ እርግጥ አላህ ልኮታል አሉ ማለት ነው። የግፊር ለኩም ምንዱኑ ቢኩም፣ ይህን ያደረጋችሁ እንደሆነ እስከ ዛሬ ባለማወቅ ያጠፋችሁትን ጥፋት አላህ ይቅር ይላቸዋል፣ ይሸፍንላቸዋል በምህረት ወይድርኩም ምን አዛብን አሊም በሽርክና በኩፍራቸው መዘዝ አሳማሚ የሆነ ቅጣት ሊደርስባችሁ የነበረውን ያዲናችሁ ይሆናልና ይህንን ተቀበሉ እንዳያመልጣችሁ በማለት ጠንክረው ያስተምራሉ ብሎ ነገራቸው። በኋላ ይህንን ለመኮች እንዲደርሳቸውና እኛ ወንድማችን ያመጣውን እጅር አልቀበልም ብለን ጅን እንኳ ይህን ያህል አክብሮትና አድናቆት ሲሰጥ ብለው ምናልባት በቅናት መንፈስ ሲሳተፉ እንደሆነ ይህን ታሪክ ንገራቸው ይላል ማለት ነው። ወመን ላ ጅብ ዳያ ላ ይህንን የአላህን ተጣሪ ያልተቀበለና ያልተከተለ ሰው ረሱሉን ማለታቸው ነው። ፈለይሰ ቢሙዕጂዝን ፊል አርዚ በዚች ምሬት ላይ መውጣ ማምለጫ የለውም። የትም ቦታ ተደብቆ የአላህን ቅጣት አያመልጥም። እንኳን ታግሎ ቀርቶ ሸሽቶ እንኳ መምለጥ አይቻልም አሉ። እንግዲህ በዛ የተወሰነ ሰዓት ከቁርአን ምንነት ያ የላከውን ጌታ የአላህን ኃያልነት ተገንዝበዋል ማለት ነው። እና ይህን የአላህን ጥሪ ያልተቀበለ ሰው ገብታበት ይገባ መሬት ጠረፍ ጠረፍ ቢሮት እንኳን ማምለጫ የለውም። ወለይሰለሁም እንዲሁንይህ አውልያ ከአላህ ሌላ ደግሞ ከዚህ አደጋ የሚያዲነውም ረዳት የለውም። እና አውልያ ማለት እንግዲህ ያው በባጢል ያዲነኛል ተብሎ ተስፋ የሚጣልበት ነገር ሁሉ አውልያ ይለዋል ቁርአን ማለት ነው ያው ጣኦት ማለት ነው። ምናልባት የተለያዩ እምነቶችና አምልኮቶች የሚሰጧቸው ጣዖቶች ያድኑን አልመስሯቸው ከሆነ ማንም አያድናቸው ከአላህ ሌላ። የአላህን ሪሳላና ሩስሎች አስተባብሎ የሚመጣውን ቅጣት የሚመክት አለኝታ የሚሆን ከቶ ምንም ነገር የለም። ውላይክ ፊ ዶላሊን ሙቢን። እና ከአላህ ሌላ ያሉ ኃይሎች ያድኑኛልና ይረዱኛል ብሎ ተስፋ የሚጥልና የሚደናቆር ያለ ከሆነ ይሄ ሰው በእውነት ጭልጥባለሰብ ተዘፏል በማለት አስጠነቀቁ ማለት ነው። አወለም የረው አወለም ያዕለሙ እንደማለት ነው። ለመሆኑ እነዚህ ሰዎች አይረዱምን ወይስ አይገነዘቡምን? አነላህ ለዚ ፈለቀ ሰማዋት ወለአርቶ ሰማያትንና ምድርን የፈጠረ የሆነው ብቸኛው አላህ ያለምንም ረዳትና አማካሪ ተባባሪ ሰማይንና ምድርን ያህል ጉዙፍ አለም የፈጠረ የሆነው ጌታ ፖለኒያ የዚ ክልቂይሂ እነዚህን ሁሉ ዓለም ዓለማት ሲፈጥር ደግሞ ምንም ቢካምና መታከት ያልተሰማው የሆነ ጌታ ቢቃዲርን አላ አን ዩሕየል መውታ ሙታንንም ከሞቱ በኋላ እንደገና በአዲስ መልክ ማደስና መመለስ የሚችል መሆኑን አያውቁምና አይረዱምን? ነው የሚለው። እንግዲህ ሙሽሪኩል አረብ በአንድ በኩል እታዖት አምልኮች ሲሆን ችግራቸው፣ በሌላ በኩል ደግሞ ኢንካረል በዕስ ነበረ ሰውተሞተ በኋላ አይነሳም። አንህዱ አየው ይሉ ነበር። መን ዩሕዪል ዒዛመ ወሂየ ረሚም እንደሚሉ። ስለዚህ ሰውተሞተ በኋላ አላህ አስነሳው የምትሉት ያቅተዋል ማለታችሁ ነው። ማቃት ከሆነ ችግሩ፣ ከዚህ የበለጠ ስራ ሰርቷል። ሰማይን፣ ምድርን፣ በውስጡ ያሉን ፍጥረታቶች እንኳ ያለምንም ረዳት ሰርቷል። ስለዚህ ይህን ሁሉ ዓለም በዚህ መልክ የሰራና ያዘጋጀ ያደራጀ ጌታ ሙታንን እንደገና ማደስና መመለስ ያቅተዋል፣ እንዴት ትላላችሁ? ለኸልቁ ሰማዋት ወለአርዲ አክበሩ ምን ኸልቅ ናስ እንዳለው በሌላው አያ ሰማይ መሬትን መፍጠር ነበር ከባድ ስራ ያቅተው ኑሮ እሱ ነበረማ አዳጋቹ ማለት ነው። ያንን የቻለ እንደገና ሙታኖችን ተነሱ፣ ተመለሱ ብሎ ማምጣትማ በጣም ቀላል አይደለም እንዴ? በላ እና እናንተ ባይመስላችሁም በእኔ በኩል ይህን ሁሉ ዓለም ብቻውን የፈጠረ ጌታ ሙታንን ማስነሳቱ የማያጠያይቅ እውን ነው በላቸው፣ ይላል እነሁ አላ ኩል ሸይን ቀዲር። እና አላህ ስብሓንሁ ወተዓላ እናንተ አመናችሁም አላመናችሁም በማንኛው ነገር ላይ ችሎታው የተሟላ የሆነ ጌታ ነውና ያለምንም ጥርጥር ይመልሳችኋል፣ ይቀሰቅሳችኋል፣ ይመነዳችኋልም በላቸው ማለት ነው። መቼ ነው የሚያስነሳቸው እና የሚመነዳቸው ብትል፣ ወይም ዩረዱ ለዚነ ከፈሩ አለናር፣ እነዚያ ካፊር የሆኑ ሰዎች በጀሃነም ሳት ላይ በሚቀረቡበት ወቅት ነው በላቸው ማለት ነው። እነሱ እንግዲህ በመላይካ ዘብ እየተከበቡና እየተገፉ ወደ ጀሃነም በሚነዱበት ለት መነሳት የማይቀር መሆኑ ይገለጥላቸዋል። ዛሬ ስላልታየ እንዲሁ ዝምሮ ባዶ ቃላት ስለሆነ ማን ማንዱ አየው እያለ ይታለቃል፣ ያሾፋል ማለት ነው። ግን ያ ወቅቱ በሚደርስ ጊዜ፣ ቅያማ በሚከሰትበት ጊዜ ካፊር የተባለ ሁሉ ዙሪያውን በመላይካ ተከብበው ጃአ ረቡከ ወል መለኩ ሶፈን ሶፋ ወሹሩ ለዚነ ዘለሙ አዝዋጀውም እንዳለው እየተነዱ በዛ በጀሃነም አፋፍ ላይ ይዘልቃሉ፣ እንዲጎበኙት ይደረጋሉ ማለት ነው። እና የዛ ጊዜ አለይ አለይሰሃዛ ቢልሐቅ በዱንያ እያሉ ማለዱ አይየው ሰው ሞተ በኋላ መነሳት ጀሃነም ምናምን የሚባለው ዘምሮ አንተ ፈንቱ ቆንዳው ወቅሊሽ ነው ይሉ ነበር። ዛሬስ ጎበዝ ሐቅ አይደለም ይሄው ጀሃነም ማለት ይችላል ይላል። በግሃይ ጀሃነም ማለት ይችላልና ዛሬም ሲህር ይሆን ካህና ይሆን ውሸት ይሆን እስቲ አስተባብሉት በማለት ባይን ብሌናቸው እያሳዩ ይጠየቃሉ ማለት ነው። በሌላው ቦታ አፈ ሲሕሩን ሃዛ ይላል ሲሕሩን ሙቢን ይሉ ስለነበረ ይሄ ታዲያ ሲሕር ነው አሁን ታጎበ ሲሕር ነው ሲበሉት ይባላሉ። ታሉ በላ ወረቢና ይዛ ጊዜ ግን ሲሕር ነው ወይም ሀቅ አይደለም ማለቱ እንደማያዋጣ ስላወቁ በተጨባጭ አይ በጌታችን ይሁንብን ብለው እንዳውም በአክብሮት በአንተ በጌታችን ይሁንብን ይህ ሀቅ መሆኑ የማያጠራጥር ጉዳይ ነው። አሁን ሀቅነቱን ተረዳን ይላሉ ማለት ነው። በሌላው ቦታ ረበና አብሰርና ወሰሚና ፈርጅና አመር ሰሪሃን እንደሙችኑ ይላሉ። በዱኒያ ያለን ይህን ነገር የማንቀበለው ስላላየ ነው፣ ስላልሰማ ነው። በሰው አንድ በስቻ ብቻ ስለሚነገረን ውሸቱን ነው እያለ ነበረ። አሁን ግን በዐይናችን አየን፣ ከአይን ወዳ ምስክር የለምና በጆሮአችንም ሰማን፣ ሰማንና እውነት መሆኑን አረጋግጠናል። ስለዚህ ጌታችን ይቅርታ አድርግልን፣ የዛሬን ወደ ዱኒያ መልሰንና እንደገና አቋማችንን አስተካክለን እንምጣ በማለት አቤት ሳያቀርባሉ ማለት ነው። ይህ ጊዜ ቃለፍተው ያዋላቱ እና እንዲህ አይነት ጭቅጭቅ አልፈልግም፣ ወደዛ ወደ ጃሃንም አዘቅት ውረዱ ይላቸዋል ማለት ነው። ባለፈቱ ፈዙቁ ልአዛብ ፊማ ኩንቱም ተክፍሩ። ዛሬ ይቅርታ መጠየቂያና አቋም ማስተካከያ ሳይሆን፣ ትክዱ በነበራችሁበት ምክንያት የተዘጋጀላቸውን ቅጣት እነሆ ቅመሱና ተቋደሱ ይባላሉ ማለት ነው። ፈስቢር ያረሱለና ከማሰበረ ኡሉልአዝም ሚነ ሩሱል እና መለክተኛችን ሆይ ይላቸዋል ነቢዩን አለይህ ሰላቱ ወሰላም፣ ከአንተ በስተፊት ታላላቅና ዝነኛ ታጋሽ የነበሩት መሰል መለክተኞቹ ሲታገሱ እንደነበረው አንተም የእነሱን ፈለግ ተከትለ በትዕግስት ታገል ይላቸዋል ማለት ነው። እንግዲህ ነቢይ በህብረተሰብ ያልታየና ያልታወቀ ነገር ይዞ ሲመጣ በብዙ መቶ የሚቆጠሩ ጣዖቶች መገዛትና ማምለክ የለመደ ህብረተሰብ አንድ አላህን ብቻ ተገዛ በሚባል ጊዜ በቀላሉ የሚመለስ ነገር አይደለም ማለት ነው። ችግር ይፈጠራል። ስለዚህ ከአንተ በፊትም የነበሩት ታላላቅ ዝነኛ ነቢያቶች እነ ነቢዩላህ እብራሂም፣ እነ ኑሕ፣ እነ ሙሳ፣ እነ ኢሳ በአልበገርነት ባይ እንደተወጡት ሁሉ ትግሉን አንተም እንደዛው ፍቅህን ጠበቅ አድርገህ ለመወጣት ተዘጋጅ። በቀላሉ እንዳትሸነፍ ማለት ነው። ኡሉል ዐዝም ማለት ኡሉል ሶብር ማለት በጣም ቆራጦች፣ ለምንም ለማንም የማይንበረከቁ ታዋቂ የሆኑት ዝነኛ ሩስሎች ሶብር እንዳደረጉ ሁሉ አንተም ጥላቶች በሚሰነዝሩብህ ጥቃት እንዳትንበረከቅ እንደ እነሱ ቆራጥ ሁነታ ገር ይላቸዋል። ወላ ተስታጅል ለሁም እና ጥላቶች ደግሞ በአንተ ላይ የተለያዩ ጉዳትና ጥቃት ለማድረስ ቢረባረቡም ሳይቀድሙ ይለቅደማቸው ብለህ ጥፋታቸውን በመናፈቅ አትቸኩል፣ የተያጥፋልኝ ብለህም አትርገማቸው ማለት ነው። ለምን ያው ቀጠሯቸው ሲደርስ አልተዋቸውም እና አንተ ያለብህ የበኩልህን ትግል መቀጠል ብቻ ነው እንጂ አለበለዚያ ሰዎችን ቶላታሊ ማለትም ይሄ የሽንፈት ምልክት ነው ማለት ነው። ከአነሁም የውመ የረውነ ማይዋዓዱን እና ያንን የተዘጋጀና የተደገሰላቸውን ቅጣት በሚያዩበት ጊዜ በዱኒያም ሆነ በአኼራ ለመልበቱ ኢላ ሰዓተ ሚናሃር በዚች በዱኒያ ዓለም ላይ ከቀን የተወሰነ ሰዓት እንኳን እንዲያዘገጁ ይቆጥሩታል ማለት ነው። ማንም ካፍር እንግዲህ ብዙ አመታትና ዘመናት እንኳን ሲንፈላሰስ ቢቆይ በስልጣን እና በክብር በጸጋ ያቺ የመያዣው ሰዓት በምትደርስ ጊዜ ሰማይ መሬት ይጠባውና አንድ ደቂቃ ያሳለኩ አይመስለውም፣ በምድር ላይ ይጨልምበታል ማለት ነው። ያቺ ወቅት እስከምትደርስና ቁጥጥር ስር እስከሚወድቁ ድረስ ግን አንተ በትዕግስት ተቋቋማቸው በላሁን እና ይህች ሱራ ልብ ላለው ሰው ሁሉ ልትደርሰው የምትገባ ማስጠንቀቂያ ነች ማለት ነው። ወይም ይቺ አያት ማንኛውም ነቢይ እንግዲህ አሳር መከራ ሳያል ለውጤት አይበቃምና ይሄ ይድረስ እወቀው፣ አንተም ተከታዮችህም ማለት ነው። ወይም ለጥላቶች የሚደርስ መግለጫ ነው ማለት ነው። እና እሱ በባጢል ላይ ሆነው ለጊዜው እንኳን ነቢዩንና ሙእሚኖችን ያጠቃ እንዲመስላቸው አላህ ሱብሓነሁ ወተዓላ ከለጣት አንዲቀን ቢባቅ መጥቶ ያንን በብዙ አመት የሚቆጠረው እድሜያቸው አንዲት የተወሰነች ሰዓት እንደማትሞራ አድርጎ ማሳየት የማይቀር የሆነ ማስጠንቀቂያ ነው፣ ይድረሳቸውና ይወቁት። ከዚህ በኋላ ያው አላበሲረትን ሆነው ሊህሊ ከመን አለቃ አንበይነቲን እንደተባለው በዛው በእውቀታቸው ላይ ጥፋታቸውን ይግፉበት ማለት ነው። አዘናግቼ አይደለም ማጠፋቸው ማለት ነው። ካሉ ይለልቀው ለልቀውሙን ፋሲኩን ይህን ሁሉ እንግዲህ በተርሂብና በተርሂብ በማግባባትም በማስጠንቀቅም በታሪክም በተለያዩ መልክ እንግዲ የሽርክን አደገኝነት ገልቼ የተውሂድን ጠቃሚና አስፈላጊነትን አብራርቼ ከነገርኩ በኋላ አልቀበልም የሚል አመፀኛ ካለ እንዲህ አይነቶቹ አመፀኞች እንጂ ለአላህ አደጋ ተረዳ የሚሆን ሌላ ከቶ ይኖራልን? ከነሱ በስተቀር ማንም አይኖርም። ይሄን ሁሉ ከመከርኩና ከነገርኩ በኋላ እምቢ ካሉ የጥፋት ዱላ የሚያርፍባቸው እነዚህ አይነቶቹ ብቻ ናቸው ነው የሚለው። እና አሁን እንግዲህ በማጠቃለያው ለማስገንዘብ የተሞከረው አላህ ሱብሃነሁ ወተዓላ በዚህ ሱራ ውስጥ ሰዎችን በተለያየ መልኩ ስህተታቸውን እንዲገነዘቡና ወደ ትክክለኛ አቋም እንዲመለሱ ጥሪና ግፊት እያደረገላቸው ነው የመጣው ማለት ነው። መጀመሪያ አካባቢ ቁርአን ትክክለኛ ያ አላህ ቃል እንደሆነ መለክተኛውም ያ አላህ መለክተኛ እንደሆኑ እያረጋገጠ መጥቷል። ከዛ ፈቅ ሲል ደግሞ ወደ ታሪክ በመመለስ የተለያዩ የእሳቸው አይነት የነበሩ ሩስሎች መጥተው የነገሯቸውና የመከሯቸው ሰዎች ምክሩን ባለመቀበላቸው ለተለያየ አደጋና ውድቀት እንደበቁ አስረዳ። እና እንግዲህ ይሄንን ሁሉ ካደረገ በኋላ በማንኛውም ቦታና በየትኛውም ጊዜ እውነትን ያልተቀበሉና ያልተከተሉ አመፀኞች ለዘላለም ኪሳራ የሚጋለጡ መሆናቸውን አረጋግጦ ቋጭ